ነበረ ሰው ከማለው እሷ መናከብ ላለው ያለችውን እኛ ከማንኛ ጀርባ ማን እንዳለ አናቅም። በአይ ይሄ ጉዳይማ እኔም መጨረሻ ላይ ደመቅመቅ አድርጌ ሄድበታለሁ። መናየ ስታቀርብ ግን ጭምቅ አድርገሽ ፈጠን ፈጠን ፈጠን በይ። የመዳብጠሙ ስራ ላይ ናቸው። አሁን ያ የማያገቧን ሀገር ላይ ነው። ጣም ገባ ነው፣ ገባሽ መናየ? ይህ በህግ ራሱ ያስጠይቀናል። የማያገቡን ሀገራት ላይ ሰርጎ ገብ ሆነናል ታላቁ አሜሪካ ላይ ስለዚህ ጅምበር ዱባይን እናስረሳ፣ እስኪ እነሱ ጋር እንሂድ ይሻላል። ጥሩ በጣም ደስ ይለኛል። እኔም በትልቁ አድርገኝ ተስዬ አንዴ። እሺ በትልቁ አድርገኝ ሙናዬ፣ በትልቁ አድርገኝ መስናት፣ በትልቁም ብትሆን አረማሚ፣ ትላልቅ ሀገራቶች እያሉ ተይ፣ ትላልቆችን እኩል አድርጊያቸው። አታጣይኝ እንዴ? ምን ነው አልሞታልኩሽ ማሚ? አራስ ታክሏት እናንተ። እሺ በአጠቃላይ ልንገራችሁ፣ አሁንም በግልጽ ላልሆነላችሁ። እኔ ምንም ቢባል ምንም አይደው ማይንድ፣ ግን በደንብ በግልጽ ልናገረው አሁንም ማለት ነው። ይቺ ሴትዮ እንግዲህ እንደምላችሁ ያለሁት በጣም አምኛት አለሁኝ። በደንብ አምኛት አለሁኝ። ያመንኩበት ምክንያት የራሴ ነገሮች ስታደርግ ስላደረገች ነው። መጀመሪያ ሌባነቷን ያወቅሁት ከትኬቱ በኋላ የእኔን ወንድሜን ቤተሰቤ፣ ወንድሜ የምለውን ፕሮሰስ ጀምሬ ነው ያወቅኳት። ፕሮሰሱን ግን የውሸት መሆኑን አስቡት እንግዲህ ላይፉ ነው። የኢሚግሬሽን ጉዳይ ነው። እዚህ ሀገር አሳይለም ነው የሚጠይቀው። እኔ ነኝ ሴትዮዋን ቤተክርስቲያን ያገኘናት እኛ ነን። አንድ ሌላ ልጅ ነው ወንድሜ ነው። ሌላኛው ወንድሜ በቤተክርስቲያን እኛ በቤተክርስቲያን ባይዘው ወይ እኔ እንዲ ሌብነት ውስጥ እንዲ ማጭበርበር ውስጥ ያሉ ባልታ ውስጥ ምናምን የለውበት አላቅበትም። ቤተክርስቲያን ካገኘው ከራሴ በላይ ነው ማምነ። በተለይ በተለይ ገዳም ውስጥ ደግሞ ነው ያገኘናት እኔም ልክ እንደ ሰላም እንደተባለችው ምን አንቺ ማለት ትናት እሷ ተብዬ ነበረ። እኔ ራሴ ሴትዮዋ ማለት ነው በጣም ስለምታሳምን። ግን ምንድን ነው ያደረገችው? ፕሮሰሱን አበላሸችበት የኔን ወንድሜን፣ ይኸው አሁን አብሮኛል። የሱን ልክ ስታበላሽ ነው ሌባ መሆኗን ማወቅ የጀመር ነው። ኢንቨስቲጌት ማድረግ የጀመር ነው ከዛ በኋላ ነው ይሄ ሁላ ታሪክ ይሄንን አሁን ሰላምም ያለችው የኔም ፕሮሰስ ምናምን የተደረገው ዋን ዊክ ውስጥ ነው ሀፕን ያደርገው ይሄ ሁላ ማለት ነው። እኔ ከመጣኝ እዚህ ሀገር ስመጣ ፕሮሰሱን ሲጀመር፣ ያው ቴክስት ታይም ሁለት ወር አንድ ወር አለች ቆየን። ያው የአሜሪካን ፕሮሰስ ነው። ከዛ በኋላ ነው ኳሽን ማድረግ የጀመረ ነው መጠየቅ የጀመረ ነው። እስከዛ ሰዓት ድረስ ግን ትኬቱ በሚገባ ከፍል ነበር። በነፃ ታደርግ ነበር እንዳልኩ የቡጣ እህት ልጅ ትኬቱ በነፃ ቆርጣለሁ ብላ ነበር ያኔ ያኔ ከዛላ ኤጀንሲ ቆረጠ ሲባል እሺ፣ በሱፋንታ ፋንታ ትኬቱን እንትና ቢኖር አሪፍ ነበረ። ያብስራ ያብስራ ጠየቃት ራሱ ከዛ በኋላ የትኬቱን ክፈያላት የትኬቱን ከፈለች ከዛ በኋላ እንትን የቲኬቱን ልትከፍል እከፍላለሁ አለች። አሁን ግን አወራችሁ። እንዲያውም የዛን ቀን ላይቭ እንዲያውም ቪዲዮ አለ። እንዴት አይነት የተባረከች ሰው ናት! በጣም ምስኪናት፣ እግዚአብሔር ያክብራት ሲል ማለት ነው። ከዛ በኋላ ምን አደረገች ብሩን ሲላት፣ ለካስኔ አካውንት አልሰጠኝም መሲ አካውንትሽን። መሲዬ ጋር ስንቴ ነው የተጣላሁት፣ አምጪ ስጪን አካውንትሽን እያልኩ ማለት ነው። ሴትዮዋ እየጠየቀች ነው ብዬ። ከዛ በኋላ ነው ሌብነቷ የታወቀው። ሌባ መሆኗን ያወቅነው በኋላ ላይ ነው እስከዛ ድረስ በኋላ ላይ ግን ብጥብጡ ሲመጣ መሲዬ ደውላ መናዬ ስምሽ እንዲነሳ ስለማልፈልግ ክፈይ ስትለኝ፣ ኢሚዲት ምነት ደውዬ አስገቡ አልኩ። ኢትዮጵያ አስገቡልኝ ለመሲ ላኩላችሁ፣ እንደውም ከስልክ አልወጣችሁ ሙኒትዬ ሲላክላችሁ ምክንያቱም ስሜንም ሳይሆን ቤተክርስቲያኔንም እንዳሰድብ ስለማልፈልግ ማለት ነው። ከዛ በኋላ ነው እሷን አምጭ ብዬ ተቀበልኳት። ያ ሁላ ነገር ሲሆን እኛ አምነናት ነበር አርጋለች አይተናል። ስለዚህ ነበረ። በኋላ ላይ ነው የነቃ ነው መንቃት ስንጀምር ይሄ ሀፕን ያረገ የመጣው በአጠቃላይ ያው እንደ ዱባይ አይሆንም። መጮፍ መጣጥ ስለማልችል ይቅርታ። ጥያቄ ካላችሁ ግን አሁንም መመለስ ይችላል። እኔ ጋር ያሉት ጥያቄዎችን ለመቀጠል ያህል አንዴ ሶሪ እየተባልኩ ነው ማልቀስ ደግሞ መናገር አሁን ጥያቄ የሆነብኝ ሶስት ነገሮች አሉ። በመጀመሪያ ደረጃ እቺ ሴትዮ እንድትታሰር አትፈልጊም። አምስት ዓመት እና አስር ዓመት ከባድ ነው። ትንንሽ ብር ደግሞ ቁጥቁጥ እየተባለ በምትችለው አቅም 1 ዶ 50 ዶ ተብሎ 17 ዶላር እስክመለስም አትፈልጊም። እቺ ማጭበርበሯ ብቻ እንዲጋለጥ ነው የምትፈልጊው። አሁን ላይ በክሱም ትሄጅበታለች። ማጭበርበሯ ግን ሌሎችን እንዳይጎዳ ነው የመጀመሪያው ስህተት የሚጀምረው እኔ አንቺ ቦታ በሆን ማደርገውን ያንቺን አመለካከት እንደዚህ እንዳለ ሆኖ አክብሬው አንቺ ቦታ በሆን የማደርገውን ነገር ነው። በመጀመሪያ እኔ 170 ዶላር ምንም በማላውቀው ዕዳ ውስጥ መግባት አልፈልግም። የደከምኩበትን የፈለገ ሰው እንደውም ላደረገው ነገር ተጠይቆ መክፈል ባይችል በህግ ተጠያቂ እንዲሆን የመደረግ ግዴታ አለበት። ይሄ ስለፈለግሽ አይደለም። አንዳንድ ጊዜ ክፉም ካለመሆን ወይም ደግም ከመሆን አንፃር አይደለም የሚያያዘው ህግን ባለማወቅ ውስጥ የህግ ተፈጻሚነት ጎደሎ እንዲሆን መደረግ የለበትም ባይ ስለሆንኩ ማለት ነው። የፈለገ ነገር ቢኖር የለፋሽበትን ብር ላስታርቅ ብለሽ ለአግባባ ብለሽ 170 ዶላር በሰላም ተገላገልኩ ያልሽው እኮ ሀላፊነት ስለወሰደች ነው፣ ስለከበደሽ ነው። በአንቺ ምክንያት አሁን ለሁሉም ነገሮች እንደኔ የሆናችሁ ሌላ በጣም ይኪን የሆን የምር ንገረኝ ካልሽኝ ማለት ነው። ለምንድን ነው እንደዚህ በመሀል ያለሽው? አንቺን ነው በቃ። አሁን ሰላምም እነዛን ሰዎች አሸማግለሽ በመልካምነት አይኖ ከምን አንጻር እንደዚህ እንደምትሆኚ አውቃለሁ እኔ ማለት ሁሉም ጋር ካለሽ የዋህነት አንጻር በማስተባበሩ በመርዳቱ እጥፍ ወደር የሌለው ነገር እስከ ዛሬ ብዙ ነገር እያደረግሽልን እንደሆነ አውቃለሁ። ሶ ይሄ ነገር ግን መልሶ ወደ አንቺ ባክፋየር እንዳያመጣ ፕሮቴክት ማድረግ ያለብሽን ነገር ነው። እንደ ህትም ነግርሽ ማለት ነው። አንደኛ ይሄ የተጨበረበረው ነገር ኢሚዲዬትሊ ክስ ተመስርቶ ካለችበት፣ ለምን እኔ አስር ዓመታት እንዴ ስሜ ጠፍቶ ብሬ ተበልቶ እንትን ላደርግ አልፈልግም። ይህንን ነገር ምን ታስቢያለሽ? የኔ አንድ ጥያቄ ነው። ሁለተኛው ጥያቄ ምንድን ነው? አሁንም ከቲክቶክ መልስ ይገኛል ብለን አይደለም አይደል፣ አትሊስት መረጃው ደርሷቸው ሰዎች ፕሮቴክት እንዲያደርጉ ይህንን ሚዲያ ይሰሙታል። በነገራችን ላይ ከዱባይ በላይ አሜሪካኖች በደንብ አድርገው ይሰሙናል። በደንብ ቲክቶክ ላይ የሚሰራጨውን ነገር መረጃ ይኖራቸዋል። ስሟን የጠራችበት የራሷ ኬስ ስላላትና እርግጠኛ ስለሆነች እንጂ አገሪቱን ህግ ሳታቂው ቀርተች ነው ብዬ አላሰበም። የአንድን ሰው ስም በዚህ ደረጃ መጥራት የተፈለገው የተደረገ ነገር ስላለ ነው። በሚዲያ ብቻ ጠርተሽ እንዳትቀሪ ምናልባትም ምን ያህል እንደሄድሽበት ስለማላክ ክሱን ቶሎ ብትጀምሪ ክሱን ቶሎ ጀምረሽ ዶክመንቶችሽን ሬዲ ብታደርጊ እነዚህ ሌሎች የተበሉትንም ሰዎች አስተባብሮ ፋይል በማደራጀት ውስጥ በጣም ሰስፔክትድ ሆና ነገሮቹ በዚሁ መቆም ካልቻሉ በስተቀር የማያውቁ ሰዎችን የመብላት ንትኗ ይቀጥላል። እየተቸገርን ያለ ነው። አረብ ሀገር ደላ ላይ ቁም እንላለን፣ ግን አዳዲስ ሰው ስለሚልክ ነው ከገጠር እየሄደ እየመለመለ ስደትን ማቆም የማይቻሉ አንደኛው መንገድ እቺም ብዙ በልታ እንዳትሄድ እናንተ ተደራጅታችሁ ቶሎ መሄድ ባለበት በሀገሪቷም ህግ፣ በሚዲያው ላይ ተናግረሻል። በሀገሪቷም ህግ ተነግሮ ያለውን ነገር በዛ መልኩ ብታስኬዱ ምን ታስቢያለሽ የሚለውን ነገር ነው። ሰላም ጋር ስመጣ ኦልሬዲ የፕሮሰስ ጉዳይ ነው። በመጀመሪያ ለምንድን ነው እንደዚህ አይነት የሌለ ታምራዊ ቅናሽ ሲኖር፣ አሁን ሰላም የሰማሽ ነው፣ ታለም ምናልባት አንቺ ለሌሎቹ ሰዎች ብሮችን ከፍለሽ ዕዳ ውስጥ እስከ መግባት የደረሰሽበት ጉዳይ ቅናሽ አገኘው በሚለው የገባሽበትና መናን በማመን ባለው ፕሮሰስ ውስጥ ነው አይደል? ያችኛዋን ሴት አጣቂያት እንደዚህ አይነት ሰዎችን የማምጣት ፕሮሰስ ውስጥ ባልሆነ ዲስካውንት ሲመጣ ጥርጣሬው ወዲያው እንዴት አልመጣልሽም? ኦልሬዲ ከቲኬቱ በኋላ ይሄን ነገር ወዲያው ለማቆም ምን እያደረግሽ ነው ያለሽው አንቺስ እዛ ባለሽበት ነገር ክሶችን መመስረት ይቻላል። በነገራችን ላይ እንደዚህ አይነት ሲስተም ላይ ያሉ ነገር ትራንዛክሽኑን ከዛ አድርገሽ ከሆነ ባለሽበት ሀገር ወይም ደግሞ እሷ ባለችበት ሀገር ውክልና ልከሽ መክሰስ ይቻላል። ምናልባት የእንግሊዙን ባህሪ ባላቅም እኔ ዩቲቤ ላይ ኮፒራይት አርጎ ወስዶ እንትን ያለን ሰው ከእንግሊዝ ድረስ ኒውዚላንድ ድረስ አምጥቼ ክስ ፍርድ ቤት አቁሜያለሁ። በፕሮሰስ ኢንተርናሽናል ቢዝነስ ትራንስፈር ሲስተም ስላለ ማለት ነው ያውም በበቂ ሁኔታ መጥቶ የዛንም ነገር ራሱ ትራንስፖርቱን ችሎ ወደ ውስጥ ገብቶ ነው እንትን ያለው። ስለዚህ አንቺስ ይሄንን ነገር ማረጋት እንግሊዝ ላይ ባለው ነገር ሶ ይሄንን ነገር መመለስ በምትችሉት መልሱ። ሌላ ጥያቄ ካለ እንግዲህ ሌሎቻችሁ ትጠይቃላችሁ። መና መናገር ከፈለክ ሻውን ተናገር። ጀምሬ እና ከዛን ሰላም ትከተላለች። እሺ እኔ መክሰስ እኔ አሁንም እምነት ነው መክሰስ አያውቅተኝም። አሁንም ማለት ነው ሁለት ነገር ይዞ ነበረ ለእኔ አይደለም ቅድምም ስናገር ነበረ። እኔ እዚያ ሀገር እዳ ቢኖርብህ መቼም ባትከፍል ምንም አያረጉህም። ቤት ስትገዛ፣ ዕቃ ስትገዛ፣ ይሄ ክሬዲት ያለው ነገሮች ስትገዛ ነው ችግር የሚያመጣብህ እንጂ መጥተው ካልከፈልሽ ይሄንን ነገር ይሄን ነገር እናደርጋለን ቤትሽን እንሸጣለን የሚል ሕግ የለውም። ስለዚህ ለእኔ ያን ያህል አይደለም መክሰስም የምችልበት ወይ ስላለ ማለት ነው እኔ ግን እንደዚህ ያሉትን እንደነ ሰላም ያሉትን ሌሎች አሉ በጣም ብዙ ሰዎች ብራቸው እንዲመለስላቸው በማለት በጣም በሚገርም ሁኔታ እንዲያውም ሰላም አለማብራራቷ ገርሞኛል፣ እንጂ በጣም በሚገርም ሁኔታ በጣም ብዙ ሪካርድ አለኝ። ራሱ እያለቀስኩ እያነባሁ ማብድላት የነበረው ለሰላም ነበረ፣ ለምን በእኔ ምክንያት ነው እያልኩ ማለት ነው። ለዛም ደግሞ እንደው እግዚአብሔር ስጣት ልበል እንጂ የትኬቱን እንዳለ ከፍላለች። ሴትዮዋ ነች የከፈለችው፣ በአንድም በሌላም ተለምና ብዙ መከራ ብዙ ስቃይ ብዙ ፈተና ሆኗ ማለት ነው ግን በቀላሉ አይደለም በሱ ብቻ ብዙ ነገር ውስጥ ምን መክሰስ እንችላለን ባረገችው አቢዩዚንግ ማለት ነው ግን እኔ አሁንም ቢሆን ልጆች አሉ ልጅ አላት ገና ሃያ አራት አመት ልጅ ነው ያላት ዲሲ ነው ያለችው ባይ ዘ ወይ ብዙ ሰው እየጠየቀኝ ነበረ ዲሲ ነው የምትኖረው ሴትየዋ አውቃታለሁ ብዬ ስላመንኩኝና ማውራትም አንዳንዴ ማውራት ማትችላቸው ሰዎች አሉ ስለ ሰው በራሴ አመለካከት ነው ያንን ነገር ማውራትም ስለማልችል ብቻ ነው ተሸውዳለች። በደንብ እንደተረዳሁት መና እሷ ተሸውዳኔ እንሸውዳኛለች። በደንብ ስፔሻሊን የሚሸውድ ሰው አይደለሁም፣ አርሴማን አይደለሁም። ገብቷል። የፕሮሰሱ ነው ዶክሜንት ምናምን በስትክክል ነው የምትልክልን። ያንን ዶክሜንቶች እንደውም መልሼ ለመና ልቄላታለሁ። ለክሱ የዚህ ወር መጨረሻ በሰላም ልገላገል መናስ። ከዛ አንድ ሳምንት ነው ቅድም ከመግባታችን በፊት ላይ በምንገባው ለምንድን ነው ሁለተኛ ላይፍ ከገባም በኋላ ፎቶ ምኗ የማይለቀ ከሆነ ሪዝኑ ምንድን ነው ስላት፣ ይሄ ማስጠንቀቂያ ዋርኒንግ እንዲደርሳት ነው። እስከ አንድ ሳምንት ካላስገባች ሁሉንም ሰው ገንዘብ ወደ ህጉ ወደ ምንም ይኬዳል ተባብለን አውርተናል። ወደዚህ ጋር ለምን አንድ ቀን ተወርቶ እንዲዘጋ ከሆነ ቢኮዝ ዋት ለምን ብዬ ኔፊቴ ልያሳዩ ምንድ ብሎ ሄዷል። ሀምድሊላ አመሰግናለሁ። ለሰጣችሁን ሀያ አምስት ደቂቃ ተስብሽ ሙኒትም አመሰግናለሁ እች እኮ ሁለተኛዋ መሀሌት እኮ ናት። እናቴ ትሙት። እች ሴትዮ እኮ በግልጽ እንዲባ ከተባለ ጋር እራሱ ዝምድና ይኖራቸዋል። ማሚ ምንም እች ሴትዮ ይየው፣ ምን አወራ፣ የወሰደችው መታረሱ ማብራሪያ መስጠት የለባትም ሴትዮ ገንዘቡን በአካውንት ቀጥታ አስገብታ ሪሲት ነው ለኛ መላክ ያለባት። ፎቶዋ ሁሉም ነገር መለቀቅ አለበት። ማፈር ሰው ሁሉ ሄች ሄች ሄች እንዲላት ማድረግ ነው። እንኳን እሷ የኔ ፍየል እንኳን እዚህ ቲክታክ ላይ ተብጠልጥላለች ጥላለች እንኳን እጪ የሰው ሀቅ የበላይ ሴትዮ ተይ እንጂ ማሚ ሁሉ ነው ፍረጅ። ለማንኛውም ሌላ ወንድም አለ አብሯት መና፣ ስለሱ አልተናገርሽም። ኢትዮጵያን ወክሎ አሜሪካ የገባው ፕሮሰሱን አብሯት የሚሰራው ሰውዬ፣ ተናግሬያለሁ ተናግሬያለሁ። መና ወንድሞችን አንቺ ቀለል ማድረግሽ አንቺን ወደ ተጠያቂነት ያመጣሻል። ልክ የሚካኤልት ሊገጥምሽ ነው እንዳለችው ፎቶም ተለጥፎ ቪዲዮም ተሰርቶ አልመጣም ካለች ማፈላለግ ነው ዋናው ነገር እንጂ አሁን ዋና ተዋናዋ በሌለችበት መሀል ላይ የአንቺን መምጣት የሰላም መምጣት እንደው አይታ ምን ትመልሳለች? አሁን ከገባች እሺ ጥሩ፣ ካልገባች ግን ያን ያህል ዝኖት ሜክ ሴንስ። ስለዚህ እሷን አትክድም። በነገራች በነገራችን ላይ ይቅርታ ሚክዬ አሁን አትክድም እኮ አለች። እዚህም ሀገር የካደችም አይደለም። ሁላችንም ጋር ኤቪደንስ አለ። ዛሬ ትናንትና ቴክስት አርጋለናለች። ለሁላችንም። እሺ ሰላምዬ፣ መናዬ የአንድ ጊዜ ሰኔ ክፈችና ተስማ መናዬ የሆነች አንድ ካዘኔ ባንክ ቤት ነው የምትሰራው በጣም ከታችም ያሉት እንዲረዱት ሁሉም ሰው እንዲረዳው ብላ መጠየቅ የምትፈልገው ጥያቄ አለ ስለ ባንክ ቤቱ በጣም ግራ ስላጋባት ትጠይቅሽ። ችግር ሄደው አረ በጣም ደስ ይለኛል። ለኔም ስለማላቅ ማቆም እናገራለሁ። እሺ ማሬ ውዴ በቃ አውርሺ። ትሰማሻለች፣ ይሰማል። ጤና ይስጥልኝ መና ነኝ፣ እግዚአብሔር ይመስገን። ሁላቸውም ሰላም። ይቅርታ ጀስት ጥያቄ ነበረኝ። እሺ፣ እንዲሁ ለመመለስ ያህል በባንክ ዙሪያ ነው የምሰራው፣ እና አዶኖ አሜሪካ እንዴት እንደሚሆን ግን፣ እንዴት ዲፖዚት ተደረገልሽ ባንክ አንቺ አክቲቭ ሆነልሽ አንደኛ፣ ኖርማሊ ማለት ነው። ሲቀጥል ደግሞ እሷ ምን አይነት ቼክ ልካ ነው ተወዝሮ ያለችው እንዴት ነበር? የሶስት ሰው ባንክ እዚህ ጋር ፍሪዝ መሆን ነበረበት። የሶስታችሁ አካውንት ፍሪዝ መሆን ነበረበት። ትራንስፈር አርሾ አንቺ፣ የተቀባዩ ሰው፣ ቼክ የላከው ሰው። ጨረሰሽ? ልመልስ? አዎ እማዬ። እሺ፣ መጀመሪያ ነገር ቼክ ነው። የአሜሪካኑን እንትኑን ልንገርሽ። መጀመሪያ ነገር ቼክ ነው የተላከው